ዱባይ አቡዳቢ ላይ ለማመን የሚከብድ ነገር እየተፈጠረ ነው። እባካችሁ ተ አይዲ ያላችሁ እህቶቼ ተጠንቀቁ። አይዲ ያለን ለምንድን ነው የምንጠነቀቀው ልትሉን ትችላላችሁ። ቪዲዮ እስከ መጨረሻ ካያችሁት ይህን ቪዲዮ ትረዳላችሁ። ነባር ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ እንድትቆይ በአክብሮ ትጠይቃለሁ ማለት ነው። አይዲ ያላቸው ልጆች ለምንድን ነው እየተያያዙ ያሉት ከህገወጥ ልጆች ጋር ተደምረው እየተገኙ ናቸው። ከዛ ደግሞ ምንድን ነው የካምፓኒያቸው ስም፣ የካምፓኒያቸው አድራሻ፣ የካምፓኒያቸው ቁጥር ምንም ነገር አያውቁም። ኖርማሊ ከፊል አለኝ ከፊሌ የትም ቦታ እንድትሰሪ ብሎ ፈቅዶልኛል የፍቃድ ወረቀት አለኝ ብለው እያዩ ትክክለኛው ህግ ያንን ወረቀት አያውቀውም በከፊሉ ባሰራለች ከፊል ቤት ነው እንድትሰሪ የሚፈቅደው ወይም በተሰራለች ካምፓኒ ውስጥ ነው እንድትሰሪ የሚፈቅደው ማለት ነው ህጉ ዛሬ ስለዚህ ብቻ ላወራ አደለም የመጣሁት በጣም በርካታ ጠቃሚ ጠቃሚ ነገሮች እናንተ ለእናንተ የሚጠቅማችሁ አገር ቤት ስትሄዱ የሚጠቅማችሁ እዚህ መዳም ቤት ሆናችሁ የምትሰሩት ነገርም እነግራችኋለሁኝ ላይክ ሼር ማድረግ እንዳትረሱ ማለት ነው። በተለይ ላይክ ነባር ቤተሰቦች እጅግ በጣም አድርጌ ያመሰግናለሁ። ሰሞኑን ቪዲዮን ላይክ እያደረጋችሁ ቫይራል እንዲወጣ እያደረጋችሁ ነው። እጅ አያያችሁ አይደለም? ይሄ ሰርቶ ደክሞ ላቡን ጠብ አድርጎ የሚበላ እጅ ነው ማለት ነው። ኢንሻላህ ደግሞ ስራ ሳቁ ምናምን የተሻለ የራሴ ስራ ስፈጥር ይሻሻላል በደንብ ማለት ነው። አሁን ዕቃ በጣም ስለማጥብ ምናምን ነው እንደዚህ የሆነው ማለት ነው። ማለትየ ፊቴና እጄ ያለው ልዩነት ተመልከት። ፊልተር የለውም ፊቴ ማለት ነው። የምሬን ነው አልሙዬም አላፍርም በጣም የሚኮራበት እጅ ነው እውነቴን ነው ከኔ አልፎ ተርፎ ሌሎችን የሚረዳ የተባረከ የሆነ እጅ ነው ያለኝ በነገራችን ላይ ገንዘባችሁን በሀላል መንገድ ሰርታችሁ የምትበሉቶች የፈጣሪያችሁንና ራሳችሁን ልታመሰግኑ ይገባል ማለት ነው በተለይ በአሁኑ ሰዓት በአረቡ አለም ላይ የምትኖሩ አረቡ ዓለም ላይ አሁን ላይ ስራ በጣም ጠፍቷል። እንግዲህ ስራ የለም። ምን ጠንካራ ጀግና የሆነች ሴት ነው ስራ የምትሰራው አረቡ ዓለም ላይ ምግብ፣ ጽዳት፣ ልጅ በቃ ሳይሰለቻት ሳትነቅ አላማን ሳትረሳ የምትሰራ ሴት ናት። በአሁኑ ሰዓት ህገ ወጥም ብትሆን አይዲ ባትኖራትም ስራ እየሰራች ገንዘቧን ታገኛለች ማለት ነው። ስለዚህ እናንተ ሁላችሁም ያቺን ሴት መምሰል አለባችሁ። ያቺ ጠንካራ ሴት መሆን አለባችሁ። እዚህ ሀገር ላይ እኔ ልጅ አልይዝም፣ ከልጅ ጋር አልቃጠልም። አዎ ልጅ መያዝ ያቃጥላል። በጣም ነው የሚከብደው፣ ልጅ ማየዝ አውቀዋለሁ ሁሉም ነገር። አዎ ልጅ መያዝ በጣም እንደሚከብድ ምናምን ሁሉም ነገር አውቃለሁኝ። እና ግን ምንድን ነው መጠንከር መቻል አለባችሁ። ጥንካሬያችሁ በተግባር እራሳችሁ ማየት አለባችሁ። እዚህ ጋር ስራ ፈተሽ ቁጭ ስትይ እራስሽን ነው የምታጭበው እራስሽን ታጫለሽ፣ ትናቂያለሽ፣ በሰው ፊት ትገረፍ ያለሽ በጣም ብዙ ነገሮች ይደርስብሻል። ትላንት ስትረጃቸው የነበሩ ሰዎች ስታበያቸው ስ አይደለም ስታበሉ፣ ስታጠጡ፣ ስትረዱ፣ ለሰው ብላቸው አይደለም፣ ለዛ ሰው ብላቸው አታደርጉ፣ ለአላህ ብላቸው አድርጉ። አላህ ደግሞ ለእናንተ በሚያስፈልጋችሁ ጊዜ በሌላ በማታውቁት ሰው አላህ እንትን ይላቸዋል፣ ይክሳቸዋል ማለት ነው። ግን ምን ለማለት ፈልጌ ነው? እናንተ እየረዳችሁ እየለገሳችሁ እንድትኖሩ እና በአቅማችሁ ደረጃ ነው መለገስ ያለባችሁ። ለማኝ ትላንትና እየረዳሽ ነበር፣ ዛሬ ለማኝ መሆን የለብሽም። ዛሬ ኢትዮጵያ ስትሄጂ የሰው ፊት ሊገርምሽ አይገባም። የአረብ የከሰረች አረብ ሀገር ላይ ይህን አመት ስትንቋልል ከርማ እንደዚህ እቺ ቆሞ ቀር ምናም ልትባይ አይገባም ማለት ነው። ታቂያለሽ፣ ጠላት ከሩቅ አይመጣም። ትላንትና ስታቢያቸው ስታጣጫቸው ስታለብሻቸው የነበሩ ሰዎች ናቸው። ዛሬ ላይ አንቺ ቆሞ ቀረች ያረበከሰረች እቺ እብድ ስታወሪ ራሱ አታምሪም። አረብ ሀገር ቆይተሽ ባዶሽን መናጣ ሆነሽ ወደ ሀገር ቤት ስትገቢ ማለት ነው። የምሬን ነው ምላችሁ። ስለዚህ ምንድን ነው እራሳችሁን መጠበቅ አለባችሁ። ስትሰጡም እራሳችሁ መርሳት የለባችሁም። ለምሳሌ ደሞዝ ሺ አምስት ከሆነ በየወሩ አንድ ሺህ ብር ግዴታ በምንም አይነት ችግር ስጥሆነሽ መቀመጥ አለበት። ተቀማጭ መሆን አለበት። ጥብቶቿ አይደለም ተቀማጭ መሆን አለበት። አንድ ሺ ብሩ ማለት ነው። ያ አምስት መቶ ብር አብቃቅተሽ ከራስሽም ወጪ ከቤተሰቦችሽም ሆነ ከጓደኛም ሆነ ከማህበራዊ ኑሮሽም ሆነ ያ አምስት መቶ ብር ለወጪሽ። እኔ እኔ እንደዛ አልጨርስም በወር የሆነ ቁም ነገር ላደርግ ቤት እየሰራው ካልሆነ ምናምን እኔ አምስት መቶ ብር አላወጣም በወር ልንገራችሁ፣ የምሬን ነው የአምስት መቶ ብር ቢያንስ አምስት መቶ ብር እንትን የምለው የሆነ አላማ ካለኝ የሆነ የማሳካው ነገር ካለ ወይም ከባድ ነገር ካጋጠመን አምስት መቶ ብር ማዋጣው ማለት ነው። ስለዚህ አምስት መቶ እራሱ አታውጡ። ግን ቤተሰቦቻችሁ በቤት ኪራይ የሚኖሩ ከሆነ ቤት ከሌላቸው ቀለብ ከሌላቸው ኦኬ፣ ልታወጡ ትችላላቸው ይበዛ ግን ቤተሰቦቻችሁ ክፍለ ሀገር ያሉ ቤተሰቦቻችሁ ከማሳ እህል የሚያገኙ ከሆነ የሚያርፉበት ቤት ካላቸው አምስት መቶ አታውጡ። በወር በሁለት ወር ወይም በሶስት ወር ሶስት መቶ ድህራም ወይም ሁለት መቶ ድህራም እንደዛ በቂያቸው ነው። ምክንያቱም አንቺ የወር የሰራሹበት ሙሉ እንድትልኪው እነሱ እዚህ ግባ በማይባል ነው የሚያጠፉት። ምንም አያረግም። ዛሬ የወር ደሞዝ ጨርሰሽ ብትልኪ ግን አንቺ የወር ደሞዝሽ አጠራቅመሽ ትልቅ ደረጃ ማድረስ ትችላለሽ። በየወሩ በመበተን አደርግ ያለን ከባድ ነገር ራሱ ቢመጣብሽ ያንን ብር ቆጥበሽ እየተጠቀምሽው ከሆነ ነው ትልቅ ደረጃ መድረስ የምትችይው ማለት ነው። ስለዚህ ምን ለማለት ፈልጌ ነው? ገንዘባችሁ ባልሆነ በሆነው አታጥፉ። ይሄ ሹፎን ምናምን አትሰብስቡ። አሁን ቲክቶክ ላይ ምን እንደተጀመረ ታውቃላችሁ? ቲክቶክ ላይ የመቶ ሁለት ሹፎን እየተባለ መጥቷል። በጣም አክሳሪ ነው። የመቶ ሁለት እያላችሁ እናንተ ሻንጣችሁን አታጨናንቁ፣ ዱላባችሁን አታጨናንቁ። ሹፎን አንድ ካለሽ በቂሽ ነው። የእውነቴ ነው። ሹፎን አብቱ ሲጀመር ሹፎን እኮ የእናንተ የወጣቶች ልብስ ምናምን አይደለም። የምሬን ነው። በቃ ለምሳሌ ሙስሊሞች ከሆናችሁ አባያ ካላችሁ ከውስጥ ምን ነገር ለብሳችሁ መውጣት ትችላላችሁ። ብዙ ልብስ እኔ አትልበሱ ምናምን እያልኳቸው አይደለም፣ ግን ልበሱ፣ ግን በየጊዜው በየጊዜው ዛሬ ወርቅ ብትገዢ ያንን የመቶ ሁለት ብር ትገዢበትን ሽፎኑ ትታሽ በአራት መቶ ብር አንድ ግራም። ዛሬ ዱባይ ላይ አራት መቶ ብር ገብቷል ወርቅ አንዱ ግራም ማለት ነው። ኢትዮጵያ ሀያ ሺህ ብር ገብቷል። የምሬ ነው። ትላንትና ምን አየሁ መሰላችሁ? አንድ ቤታችን በሁለት ሺ ሪያል የገዛችው ወርቅ ትልቅ ብር የሸጠችው ወለሁነት ትልቅ ብር ሀያ ምና ሀያ ስድስት ግራም እሷ የገዛችው በሁለት መቶ አምሳ ሪያል ሂሳብ ነው ዛሬ ግን አምስት መቶ ሪያል ነው ሳውዲ ላይ አንድ ግራም ወርቅ የምን አምስት መቶ ወደ ዘጠኝ መቶ ብር ምናምን እና እሷ ስትገባ በአንዱ ግራም በሀያ ሺ ብር ሂሳብ ነው ሀያ ስድስቱ ግራም ወርቅ ወደ ስድስት መቶ ሀያ ሺ ብር ነው የሸጠችው በሀያ ሀያ ሺ ብር ሂሳብ ማለት ነው እና ምን ለማለት ፈልጌ ነው አያችሁ አስሩ ግራም በስድስት መቶ ብር ስንት ነው ስድስት ስድስት ሺ ብር በ20 ሺ ብር አስቡት። አስሩ ግራም አምስቱ ግራም በ20 ሺ ብር አምስቱ ግራም ወይም ውስጥ መቶ ሺ ብር መሰለ። ሌላ ደግሞ አስሩ አስቡት እናንተ በተጨማሪ ሁኔታ ማለት ነው። አስሩ ስንት ነው በ20 ሺ ብር? ሁለት መቶ ሺ ብር አይ ሰው 26ቱ ግን ወደ ወደ ስድስት መቶ 20 ሺ ብር ነው የሸጠችው እና እናንተም የዛ ተጠቃሚ እንድትሆኑ